ጤና ይስጥልን አሻም ተከታታዮች ለዛሬ እለተ ማክሰኞ ግንቦት 19 2017 ዓ.ም ያጠናቀርናቸው የአሻም የምሽት ዜናዎቻችን ወደ እናንተ የሚያልፉበት ሰዓት ላይ ደርሰናል አስቀድመን ርዕሰ ጉዳዮቹን እንጠቁማችሁ የኢትዮጵያ ብሔራዊ ባንክ አዲስ መመሪያ የባንኮችን ችግር በቀላሉ የሚቀርፍ ነው ተባለም በሀገር አቀፍ ደረጃ ለሚካሄደው የመጅሊስ ምርጫ አስፈጻሚዎች የግንዛቤ ማስጨበጫና የምርጫ ምዝገባ ማስጀመሪያ መርሃ ግብር ተካሄደ። የአዲስ አበባ ከተማ እሳት አደጋ ስራ አመራር ኮሚሽን የክረምት ወራት ቅድመ ጥንቃቄ ዝግጅት እያደረግኩ ነው አለም። ከውጭ የምዕራብ ዓለም ሚዲያዎች የሩሲያና ዩክሬን ባለስልጣናት ንግግሮችን እንደ ውድቀት በመመልከት ባልተገባ መንገድ ዘግበዋል በሚል ተተቹም። በአሸባሪነት የተፈረጀው የቦኮ ሀራም አማጺ ቡድን ለናይጄሪያ ስጋት ሆኖ መቀጠሉ ተነገረም። የኤም 23 አማጺ ቡድን በምስራቃዊት ዲሞክራቲክ ሪፐብሊክ ኮንጎ የጦር ወንጀሎችን ፈጽመዋል የሚል ክስ ቀረበበት። አስቀድመን ያስተዋወቅ ናቸውን ርዕሰ ጉዳዮች ጨምሮ የቢዝነስና ምጣኔ ሀብት ዘገባዎችን አካተን ይዘናል። የእለቱ ተረኛ አሳላፊ አዲስ እንግዳ ሰውነኝ። አብራችሁን እንድትቆዩ ጋብዛለሁ። ወደ ዜናዎቹን አልፋለን። የኢትዮጵያ ብሔራዊ ባንክ አዲስ መመሪያ ለባንኮች ችግርን በቀላሉ የሚቀርፍ ነው ተባለ። የኢትዮጵያ ብሔራዊ ባንክ ባንኮች ችግር በሚያጋጥማቸው ጊዜ ያለባቸውን ችግር እንዲቀርፉ ያስችላልም ነው ያለው። ኤስቢቢ 93 ህዝባር 2025 በሚል አዲስ መመሪያ በትላንትናው ዕለት ይፋ መደረጉ ይታወቃል ይህ መመሪያን ተከትሎ አሻም ያነገገረቻቸው አንድ የምጣኔ ሀብት ባለሙያ ምልከታቸውን ባጋሩበት መመሪያው ለባንኮች መልካም አጋጣሚና ችግር ፈች ነው ሲሉ ደግፈውታል ቴድሮስ ፍቅሩ ያዘጋጀውን ዘገባ እንደሚከተለው ይቀርባል በተለያዩ ክፍለ ዓለማት በተለያዩ ጊዜ የምጣኔ ሀብት ቀውስ የባንኮች መዳከም ይታያል። ይህም ዜጎችንና ሀገራትን በእጅጉ ሲጎዳ ተስተውሏል። ባንኮች ከፍተኛ ቀውስ ውስጥ ሲገቡ የታየ ሀቅ ነው። መንግስታትም ይህንን ቀውስ ለመፍታት ሲውተረተሩ ይታያል። የኢትዮጵያ ብሔራዊ ባንክ ባንኮች ችግር በሚያጋጥማቸው ጊዜ ያለባቸውን ችግር መወጣት የሚያስችላቸውን ዕቅድ እንዲያወጡ አዲስ መመሪያን እንዳወጣ ተሰምቷል። ይህም እቅድ ባንኮች ከፍተኛ የገንዘብ ችግር ሲያጋጥማቸው ራሳቸውን እንዲያገግሙ እንደሚያስችላቸውም ተገልጿል። የዚህ መመሪያ ቁጥር ኤስቢቢ 93 ህዝባር 2025 ሲሆን ይህም ባንኮች በመንግስት ላይ ጥገኛ እንዳይሆኑ እንደሚያደርጋቸው ታውቋል። ይህ የብሔራዊ ባንክ መመሪያ ምን አይነት አንደምታ አለው ስትል አሻም የምጣኔ ሀብት ባለሙያ መሐመድ ጋዳፊን አነጋግራለች። እርሳቸው ይህ ለባንኮች ጥሩ እንደሆነ ገልጸው ብሔራዊ ባንክ ግን ለባንኮች መመሪያ የሚያዘጋጅላቸው ከሆነ ባንኮቹ ነጻ ወጥተዋል ማለት እንደማይቻል አስረድተዋል። በፎርማል ከሆነ ግን ለሁሉም አንድ አይነት መመሪያ የሚወጣ ከሆነ ግን እድገት የለውም ብሔራዊ ባንክ አንዴ ከፍ በል አንዴ ዝቅ በል የሚለው ከሆነ እድገትም አይኖርም እና የብቻቸው መሆኑ ይሻላቸዋል። ራሳቸው ማዘጋጀት ይሻላቸዋል። የባለፈውም ነበር ይሄ ከውጭ ባንክ ጋር በተያያዘ የመሸጥ እንደገና ደግሞ የውጭ ባንኮችን ይህን ያክል ፐርሰንት ወይም ስብሳ ፐርሰንት ነው ከአርባ ፐርሰንት በላይ እንዳይገዙ እንደገና ደግሞ በካፒታል እንዳያግዟቸው እነዚህ ነገሮች ሁሉ አንድ ሲስተም ነው። እንደገና ከሌሎች ጋራ ጆይን ያደርጋሉ። አለዛ ደግሞ ተውጭ ባንኮች ጋር ተገናኝተው የመጠባቸውን ችግር ሊያቀልሉ ይችላሉ። ዋናው ነገር ግን ገበያቸውን መፍጠር አለባቸው። ተወዳደሩ ደግሞ ይህዚህ የባንክ ውድድር ደግሞ ኢንተረስት ሬት መቀነስ ነው። አንሰ ብዙ ሰው ትይዛለህ የመኖፖል ስራ መስራት ሁሉ ሰዋ ጠቃለት ያስ በኋላ ደግሞ ሌላውን ስርዓት ትሄዳለህ ማለት ነው። አሁን የውድድር ጉዳይ ነው የሚሆነው። አክለውም ባለሙያው እንደዚህ አይነት እቅድ ማውጣታቸው ነጻነታቸውን የሚያረጋግጥ ነገር ግን ይህ ካልሆነም በባንኮች መካከል ልዩነት እንደማይኖርና ሁሉም ባንኮች ወጥ የሆነ አካሄድ ሊከተሉ እንደሚችል ገልጸዋል። ነገር ግን በዚህ መመሪያ መሰረት እድገት ይመጣል ሲሉ ጠቁመዋል። ይሄ በረሳቸው የመሄድ ከሆነ እድገት ይመጣል። በቀረ ግን በጅምላ ማን ነው ብሔራዊ ባንክ የሚያወጣላቸው ከሆነ ነጻ ለወጡ ማለት ነው። ይህን ታደርጋለህ ይሄ የአንተ ስራ አይደለም። ይሄ ተተባለ ገደብ ነው ማለት ነው። ለውልቀትም፣ ለትርፍም ለኪሳራ ማለት ነው። እነዚያ እኮ ትርፍና ኪሳራ እኮ ተራራል ነው እኮ የሚሄዱት ስለዚህ፣ አንዱ አንዱን ይመግባል። ይሄ በቀረ ግን ተታገርክ ግን ምንድን ነው ገደብ ካለ ብሔራዊ ባንክ የሚያወጣልህ ከሆነ አንተ ምንም ልታደርግ የማትችል ከሆነ ምንድን ነው መዘጋት ማለት ነው። ኢኮኖሚ ደግሞ ከተዘጋ ምንድን ነው የሚሆነው ይሞታል። አልተንቀሳቀሰም። እንደፈለገ ነው ፍሎ ማድረግ ያለበት ይህ የፋይናንሻል ሲስተም ህግ ነው። የባንኮች ውድድር ከባድ ደንበኛ ከማፍራት አንጻር ጠንካራ እንደሆነ የገለጹት መሀመድ ይህ እቅድ መዘጋጀቱ ከውጭ ባንኮች ጋር መዋሃድን ሊያካትት እንደሚችል ተናግረዋል። በፎርማል ከሆነ ግን ለሁሉም አንድ አይነት መመሪያ የሚወጣ ከሆነ ግን እድገት የለውም። ብሔራዊ ባንክ አንዴ ከፍ በል አንዴ ዝቅ በል የሚለው ከሆነ እድገትም አይኖርም እና የብቻቸው መሆኑ ይሻላቸዋል። ራሳቸው ማዘጋጀት ይሻላቸዋል። የባለፈውም ነበር ይህ ከውጭ ባንክ ጋር በተያያዘ የመሸጥ እንደገና ደግሞ የውጭ ባንኮችን ይህን ያክል ፐርሰንት ወይም ስልሳ ፐርሰንት ነው አርባ ሳርታ ፐርሰንት በላይ እንዳይገዙ እንደገና ደግሞ በካፒታል እንዲያግዟቸው እነዚህ ነገሮች ሁሉ አንድ ሲስተም ነው። እንደገና ከሌሎች ጋራ ጆይን ያደርጋሉ። አለዛ ደግሞ ከውጭ ባንኮች ጋር ተገናኝተው የምጠባቸውን ችግር ሊያቀልሉ ይችላሉ። ዋናው ነገር ግን ገበያቸውን መፍጠር አለባቸው። ተወዳደሩ ደግሞ ይህዚ የባንክ ውድድር ደግሞ ኢንተረስት ሬት መጠነስ ነው። አንሰ ብዙ ሰው ትይዛለህ የሞኖፖል ስራ መስራት ሁሉ ሰው ጠቃለ ታያስ በኋላ ደግሞ ሌላውን ስራ ትሄዳለ ማለት ነው። አሁን የውድድር ጉዳይ ነው የሚሆነው። ኤስቢቢ ዘጠና ሶስት ህዝባር ሁለት ሺ ሀያ አምስት በሀያ ሰባት ገጽ የተቀነበበ መሆኑን አሻም ብሔራዊ ባንክ ይፋ ካደረገው መረጃ ተመልክታለች። በከተማ አስተዳደሩ ወንጀል በሚፈጸምባቸው ስፍራዎች ላይ የመብራት መተከል ተከትሎ ወንጀሎች ቀንሰዋል ተባለ። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ በዛሬው እለት ግንቦት 19 2017 ዓ.ም በከተማዋ የመንገድ ዳርና የውስጥ ለውስጥ መብራቶች በመዘርጋት ሞዴል ከሆኑ ክፍለ ከተሞች መካከል አንዱ የሆነውን የአራዳ ክፍለ ከተማን ጎብኝቷል። በመርሃ ግብሩ ላይ የተገኙት የአዲስ አበባ ከተማ አስተዳ አስተዳደር ሰላምና ጸጥታ ቢሮ ኃላፊ ሊዲያ ግርማ እንደገለጹት በከተማ በሚገኙት ሁሉም ክፍለ ከተሞች በተለይ ለወንጀል ምክንያት በነበሩ የጨለማ ስፍራዎች መብራት እንዲገባ በማድረግ የወንጀል ምጣኔን በከፍተኛ ሁኔታ መቀነስ መቻሉን ተናግሯል። የመብራቶች መዘርጋት ከሚያበረክተው የወንጀል መከላከል አስተዋጽኦ ባሻገር ለከተማ ውበት እንደጨመረላትም ኃላፊዋ ጨምረው ተናግረዋል። ኃላፊዋ አክለውም ተቋማቸው ከሚመ መለከታቸው ባለድርሻ አካላትና ከህብረተሰብ ጋር በመተባበር ወንጀል የሚፈጸምባቸውን ስፍራዎች በመለየት የተለያዩ ተግባራትን ማከናወኑን ገልጸው አዲስ አበባ ከተማን የሚመጥን የጸጥታ ስራዎች እየተሰሩ ነው ብለዋል። በቀጣይም የውጭ መብራት በሌለባቸው አካባቢዎች ተደራሽ ለማድረግ እየተሰራ ነው ያሉት ሊዲያ በከተማዋ የውስጥ ለውስጥ መብራቶችን በመዘርጋት ወንጀል እንዲቀንስ የህብረተሰቡ ተሳትፎ ከፍተኛ እንደሆነ አንስቷል። ሌላኛው በመርሃ ግብሩ ላይ የተገኙት የአዲስ አበባ ከተማ አስተዳደር የመብራት አገልግሎት አስተዳደር ባለስልጣን ምክትል ዋና ዳይሬክተር እንከኔለሽ አለሙ በመዲናዋ ጥገና ከሚያስፈልጋቸው 120423 የመንገድ ዳር መብራቶች መካከል ከ7000 በላይ የሚሆኑት ተጠግነው አገልግሎት እንዲሰጡ ማድረግ እንደተቻለ ገልጸዋል። ቀሪዎቹ እስከ ሰኔ 30 ቀን 2017 ዓ ም ድረስ ተደራሽ ለማድረግ እየተሰራ እንደሚገኝም አመላክተዋል። በሀገር አቀፍ ደረጃ ለሚካሄደው የመጅሊስ ምርጫ አስፈጻሚዎች የግንዛቤ ማስጨበጫና የምርጫ ምዝገባ ማስጀመሪያ መርሃ ግብር ተካሄደም። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በቀጣይ ወር ለሚካሄደው የመጅሊስ ምርጫ አስፈጻሚዎች የግንዛቤ ማስጨበጫና የምርጫ ምዝገባ ማስጀመሪያ መርሃ ግብር በዛሬው ዕለት በአዲስ አበባ ከተማ አካሂዷል። መርሃ ግብሩን ብርሃን እሸቴ ተከታትሎታል፤ እንደሚከተለው ይቀርባል። በ2017 ሀገራዊ የመጅሊስ ምርጫ ለማካሄድ የምርጫ አስፈጻሚዎችና የባለድርሻ አካላት የመጅሊስ የስራ ኃላፊዎች በተገኙበት የግንዛቤ ማስጨበጫና ከክልሎች የምዝገባ ሰነድ ርክክብ መርሃ ግብር በዛሬ ዕለት ተካሂዷል። ሀገራዊ የመጅሊስ ምርጫ ለማካሄድ ዝግጅት እያከናወነ መሆኑን የምርጫ አስፈጻሚ ቦርድ ሰብሳቢ አብዱላ አዚዝ ኢብራሂም ገልጸዋል። አብዱላዚዝ በዚህ ወቅት በሰጡት ማብራሪያ በሀገር አቀፍ ደረጃ የመጅሊስ ምርጫ ለማካሄድ የሚያስችለው የዝግጅት ስራዎች በመጠናቀቅ ላይ መሆናቸውን ተናግረዋል። ቦርዱ የቅድመ ምርጫ ተግባራትን እያከናወነ እንደሚገኝም አብራ ተሰርተዋል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የ2017 ምርጫ በተቋሙ የተቋቋመበትን አዋጅ ቁጥር 1207 መሰረት የተቋቋመው የምርጫ ቦርድ መርሃ ግብር አውጥቶ ቅድመ ሁኔታዎችን በማከናወን ላይ ይገኛል። ቅድመ ሁኔታዎችን ለማከናወን ከቅድመ ምርጫ የመጀመሪያው ምዕራፍ መዋቅራዊ ዝርጋታውን የምርጫ አስፈጻሚ አካላትን ከፌዴራል እስከ መስጊድ ድረስ አደራጅተናል። የሚቀጥለውን ደግሞ ቁሳቁስ የማሟላት ስልጠና እና የምዝገባ ሂደት መስጀመር ነው። ቁሳቁሶችን ዛሬ እንዳያችሁት ለምዝገባ የሚሆኑ ወደ የክልሎች አሰማርተናል። እስከዚህ ድረስ ያለው ተጠናቋል ማለት ነው። በዛሬ ባያችሁት መርሃ ግብር በይፋ የምዝገባ ስነስርአቱ ከሶስት አራት ቀናት በኋላ ክልሎች ወደ አካባቢው የሚደርሱበት ጊዜ የሚጀምር ይሆናል። የተወካዮች ምርጫ ከመስጊድ እንደሚጀምር ያብራሩት አብዱል አዚዝ መዋቅሩን የጠበቀ ምርጫ እንደሚካሄድ ገልጸዋል። እያንዳንዱ የሚመረጠው ከመስጅድ ተወካዮቹን ይመርጣል፣ የወረዳ ምክር ቤትን የሚያቋቁም ይሆናል። የወረዳ ምክር ቤት ቀጥሎ የዞንን፣ ከዛ ክልልን፣ ከዛ ደግሞ የፌዴራል ምርጫ ጠቅላላ ጉባኤ ከተመረጠ በኋላ ከዛ ላይ ስራ አስፈጻሚውና በዛ በየርከኑ ያለው በስልጣን እርከን የሚመራረጡ ይሆናል። እስካሁን የነበረው የኢትዮጵያ እስልምና ጉዳዮች ምርጫ አንዳንዴ ከላይ አንዳንዴ ደግሞ ባለው አቅም በወረዳዎች ደረጃ አንዳንዴ ደግሞ ዑለማዎች ተሰብስቦ በአንድ ቦታ ብቻ የሚያደርጉት ነው። ይሄን መዋቅራዊ የጠበቀ መጅልሱ በአዋጅ ሕጋዊ ሰውነትን ካገኘ በኋላ የሚደረግ የመጀመሪያው ምርጫ ነው በኢትዮጵያ ታሪክ በዚህ መልክ የተደራጀ በዚህ መልክ የራሱን ማኑዋል የራሱን ቦርድ መርጦ በገለልተኛ አካል ፍትሐዊና አካታች የሆነ ምርጫ ለማድረግ ሲደረግ የመጀመሪያው ሰብሳቢው አክለውም ከአሁን በፊት በምርጫው ሂደት የገጠሙ የጸጥታ ችግሮች የሉም ሲሉ ተናግረዋል። ምርጫው በዲጂታል መንገድ መካሄዱ የዘንድሮውን ምርጫ ለየት ያደርገዋል ሲሉ አብራርተዋል። ይህ ሃይማኖታዊ ምርጫ ነው። እስካሁን ድረስ በየትኛውም ምርጫ ለማካሄድ በሄድንበት ቦታ አንድም የጸጥታ ወይም መሰል ሌሎች ችግሮች የገጠሙን ነገር የለም። ለዚህ መላውን የኢትዮጵያ ሕዝብ ለማመስገን እንፈልጋለን። ሁሉም የመንግስት አካልም ማህበረሰቡም የትኞቹም ተቋማት ሁሉም በትብብር በጋራ እየሰራን ያለ ነው። ነገር ግን ሰላምን በተመለከተ ምርጫችንን ሊያደናቅፍ የሚችል የገጠመን ችግር የለም። ላደረግልን ትብብር ሁሉንም ልናመሰግን እንፈልጋል። ምርጫውን ሌላ ልዩ ከሚያደርገው አንደኛው ዘንድሮ ዲጂታል ነው የምንጠቀመው። በሀገር አቀፍ ደረጃ ለሚካሄደው የመጅሊስ ምርጫ አስፈጻሚዎች በዛሬ ዕለት የግንዛቤ ማስጨበጫና የምርጫ ምዝገባ ማስጀመሪያ መርሃ ግብር ተካሂደዋል። የአዲስ አበባ ከተማ እሳት አደጋና ስራ አመራር ኮሚሽን የክረምት ወራት ቅድመ ጥንቃቄ ዝግጅት እያደረግኩ ነው አለ። ኮሚሽኑ መጪው የ2017 ዓ.ም የክረምት ወራትን አስመልክቶ በከተማዋ ለጎርፍ አደጋ ተጋላጭ ናቸው ያላቸውን ቦታዎች የልየታና የቅድመ ጥንቃቄ ስራዎችን ከወዲሁ እየሰራሁ ነው ሲል ገልጿል። ባለፈው የክረምት ወር አዲስ አበባን ጨምሮ በተለያዩ ቦታዎች የተለያዩ የጎርፍ አደጋዎች ደርሰው በርካቶች ከቀያቸውን እንደተፈናቀሉና ና ቤት ንብረታቸውን እንዲሁም ህይወታቸውን ያጡ መኖራቸውን አሻም ከዚህ ቀደም መዘገቡ አይዘነጋም። ከዚሁ ጋር ተያይዞ መጪውን የክረምት ወራት አስመልክተው በመዲናዋ የጎርፍ አደጋዎች እንዳይከሰቱና ጉዳት እንዳያስከትሉ በማድረግ ረገድ የተደረገ የቅድመ ጥንቃቄ ስራ መኖሩን ለማረጋገጥ አሻም የአዲስ አበባ ከተማ አስተዳደር የአደጋ ስጋት ስራ አመራር ኮሚሽንን አነጋግራለን። የኮሚሽኑ ህዝብ ግንኙነት ባለሙያ ንጋቱ ዋሞ እንደገለጹት ከሆነ ከዚህ ቀደ ሲገጥም በነበረው የክረምት ወቅት በመዲናው አዲስ አበባ የተለያዩ የጎርፍ አደጋዎች ተከስተው በተለያዩ ቦታዎች ጉዳት አድርሰው እንደነበር አስታውሰዋል። በዘንድሮ የክረምት ወርም በተመሳሳይ አደጋ እንዳይከሰት ኮሚሽኑ ከተለያዩ ተቋማት ጋር በቅንጅት እየሰራ መሆኑን ገልጸው፣ ከጥቅምት ወር ጀምሮ ለአደጋ ተጋላጭ የተባሉ ቦታዎች ላይ ልየታ እንደተደረገ ተናግረው፣ በእነዚህም ቦታዎች ላይ የሚኖሩ ሰዎችን የማንሳት ስራ እንደተሰራ እንዲህ አብራርተዋል። የክረምቱ ጊዜ በመጣ ቁጥር አዲስ አበባን ከሚያስቸግሯት ወይም ከሚፈተኗት አደጋዎች መካከል አንዱ ጎርፍ ነው። ይታወቃል እዚህ በፊት ካጋጠሙ የጎርፍ አደጋዎች በሰውም በንብረትም ላይ ጉዳት ሲያደርሱ ቆይተዋል። እንግዲህ ዘንድሮ ተመሳሳይ አደጋ እንዳያጋጥም ኮሚሽን መስሪያ ቤታችን ከሌሎች ሰባት ተቋማት ጋር በቅንጅት የሰራ ነው። እንግዲህ በዚህም ከጥቅምት ወር ጀምሮ ለአደጋ ተጋላጅ የሆኑ ቦታዎችን በጥናት በመለየት ጥናቱን ከለየም በኋላ ደግሞ መፍትሔ ለሚሰጡ ተቋማት ከባለ ድርሻ አካላት ጋር ማለት ነው በትብብር ስንሰራ ቆይተናል። በዚህም በተለይ ለአደጋ ተጋላጅ ተብሎ ከተለዩ ወንዝ ዳርቻ አካባቢ የሚኖሩ ቦታዎች ሰዎች ከአደጋ ወደተጠበቀ ቦታ ይዛወሩ የማድረግ እንደዚሁም ደግሞ በርካታ የድጋፍ ግንቦች የማቅለያ ስራዎች ተጋላጭ በሆኑ ቦታዎች ላይ አብዛኛዎቹ እየተጠናቀቀ ያለበት ሂደት አያይዞም በዛሬው እለት ለጎርፍ ተጋላጭ ተብለው የተወሰዱ የመፍትሄ እርምጃዎችን በተመለከተ ኮሚሽኑ ከአዲስ አበባ ከተማ አስተዳደር ከንቲባ ጽፈት ቤት ጋር በመሆን የመስክ ምልከታ እንዳደረገ በመግለጽ በዚህም አፈጻጸማቸው ጥሩ በሚባል ደረጃ ላይ እንደሚገኝ ገልጸዋል። በቆሻሻ የተደፈኑ የፍሳሽ ማስወገጃ መስመሮችን በተመለከ ከ ከጽዳት አስተዳደር ጋር በመተባበር የተጀመሩ የጽዳት ዘመቻዎች መኖራቸውን ጠቁሞ ይህም እስከ መስከረም ወር የሚቀጥል መሆኑን አስረድተዋል። በዛሬው ዕለት በምክትል ከንቲባ ማድረግ የአዲስ አበባ ከተማ ዋና ስራ አስኪያጅ በተገኙበት እነዚህ ተጋላጭ ተብለው በተለያዩ ቦታዎች ላይ እየተወሰዱ ያሉ የመፍትሄ እርምጃዎችን ዛሬ ስንጎበኝ ቆይተናል። እንግዲህ አፈጻጸማቸውም የተሻለና ጥሩ እንደሆነ ማየት ይችለናል። ሌላኛው እንግዲህ በተለይ ለጎርፍ አደጋ ተጋላጭ ናቸው ብለን ለየናቸው ወንዝ ዳርቻ በተለያየ ምክንያት ኑሯቸው የማህበረሰባቸውን እንቅስቃሴያቸውን እዛ አካባቢ ያደረጉ የማህበረሰብ ክፍሎች ተጋላጭ ናቸው እና እንግዲህ በከተማችን እየተከናወኑ ያለው የኮሪዳር ልማት አካል የሆነ የወንዝ ዳርቻ ልማትም እሱም የከተማውን ገጽታ ከመቀየር ባሻገር ለጎርፍ አደጋ ተጋላጭ የሆኑ ማህበረሰብ ክፍሎችን ከቦታው ላይ ተነስተው ከአደጋ ወደተጠበቀ ቦታ እንዲዛወሩ ማድረጉ ሊያጋጥም የሚችለውን የጎርፍ አደጋ በከፍተኛ ደረጃ እንደሚቀንስልን እምነት ይዘናል። በሌላ በኩል እንግዲህ ፍሳሽ ማስወገጃ መስመሮች በተለያየ ምክንያት በባህል ነገር በቆሻሻ በመሳሰሉ የሚደፈኑበት ሂደት አለ። እንግዲህ ዝናብ ሲጥል ትንሽም ዝናብ ሲጥል የፍሳሽ ማስወገጃ መስመሩ ከተዘጋ ጎርፍ ሊፈጠር የሚችልበት እድል ሰፊ ነው። በተለይ መሀል ከተማም ጭምር አምና የተሽከርካሪዎችን እንቅስቃሴዎች ሁሉ የተገደቡበት በጣም ችግር የነበረበት ነው። ዋነኛው እሱ ላይ የፍሳሽ ማስወገጃ መስመሮች ጋር የነበረ ችግር ነው። እሱን እንግዲህ ከጽዳት አስተዳደር ኤጀንሲ ጋር በመተባበር የተጀመረ የጽዳት ዘመቻ አለ እስከ መስከረም ድረስ የሚዘልቅ ነው። እሱም አንዱ ማጥለያ ምክንያት ነው። የዝናብ ወቅትን አስመልክቶ የኢትዮጵያ ሜትሮሎጂ ኢንስቲትዩት የተለያዩ መረጃዎችን ያወጣል ውስጥ መሆኑን የገለጹት ባለሙያው ከዚሁ በመነሳትም ኮሚሽኑ ስራዎችን እንደጀመረ ገልጸዋል። አያይዘውም በምናልባት አደጋ ቢከሰት እንዴት መቆጣጠር ይችላል የሚለውን ጉዳይ በሚመለከት የግንዛቤ ማስጨበጥ ስራ እየተሰራ መሆኑንም እንዲህ ይናገራሉ። እንግዲህ ዘንድሮ ሜትሮሎጂ ኤጀንሲም ያው ዝናቡ እንደሚጠረክር መረጃዎች እያወጣ ነው። እሱን መሰረት አድርገን እኛም አስቀድመን ስራዎችን ጀምረናል። ከዛ በላይ ግን ስራዎቹ እንደተጠበቁ ሆኖ አደጋውን ዜሮ ማድረግ የማይቻልበትም ሁኔታ ሊፈጠር ስለሚችል ጎን ለጎንም ግንዛ የማስጨበጫ ስራዎች በሁሉም ክፍለ ከተሞች በተለይም በጎርፍ አደጋ ተጋላጭ ተብሎ በተለዩ አካባቢዎች ላይ ከነዋሪዎች ጋር ምክክር እያደረግን ነው። ከባለ ድርሻ አካላት ጋር ትብብር እየሰራን ነው። እንግዲህ ከዚህ ሁሉ አልፎ ደግሞ የሚያጋጥም አደጋ ቢኖር በአስራ አንዱም ቅርንጫፍ ጽህፈት ቤትና በማካከል አደጋ ምላሽ ባለሙያዎቻችን ዝግጁ ናቸው። እዚሁ አገልግሎት የሚሰጥ ማሽነሪ ያልቻሉን አደጋ ያጋጥም ፈጥነን በቦታ ደርሰን የጉዳት መጠንን ለመቀነስ ጥረትም የምናደርግበት ሂደት አለ። እንግዲህ በዚህ መንገድ ዝግጅታችንን አጠናከን ወደ ስራ ግን አቃቂ ቃሊ ክፍለ ከተማን ሁለት ቦታ ይተናል። አራዳ ክፍለ ከተማም እንደዚህ ሁለት ቦታ አዲስ ከተማም ክፍለ ከተማ ሁለት ቦታዎች ቀደም ሲል ስጋት የነበረባቸው በተደጋጋሚ የጎርፍ አደጋ የሚያጋጥምባቸው ቦታዎች ናቸው። እነዚህ አስቸኳይ መፍትሔ እንዲሰጣቸው ተብሎ አቅጣጫ የተሰጠባቸው ናቸው። በመጪው የክረምት ወር በአዲስ አበባ ከተማ የጎርፍ አደጋ እንዳይከሰት የቅድመ ጥንቃቄና የዝግጅት ስራዎች መከናወናቸውም ተመላክቷል። በአረንጓዴ ልማት ዘርፍ ከ700 ሺህ በላይ ለሚሆኑ ወጣቶች የስራ እድል ሊፈጠር መሆኑ ተጠቆመም። በግብርና ሚኒስቴር አማካኝነት በግብርና በአካባቢ ጥበቃና በአረንጓዴ ልማት ዘርፍ ወጣቶችን ተሳታፊ የሚያደርግ ስራ በትኩረት እየተሰራበት እንደሆነ በዛሬው ዕለት በአዲስ አበባ ከተማ በተካሄደው የወጣቶች ውይይት መድረክ ተገልጿል። ፍራኦል ኃይሉም ወጣት ሴቶች ክርስቲያናዊ ማህበር ከአካባቢ ጥበቃ ከአረንጓዴ ልማት ጋር በተያያዘ ወጣቶችን ተጠቃሚ ለማድረግ ከተለያዩ ከሚመለከታቸው አካላት ጋር በጋራ በመሆን እየሰራ መሆኑን አስታውቋል። ማህበሩ በዛሬው ዕለትም ከተለያዩ ተቋማት ለተውጣጡ ወጣቶችና ሴቶች በግብርና አካባቢ ጥበቃና ከአረንጓዴ ልማት ጋር በተያያዘ የግንዛቤ ማስጨበጫ ስልጠና ሰጥቷል። በዚህም ስልጠና ትኩረት የሚያደርገው በተለይ ወጣቶችና ሴቶች በተሰማሩበት ስራዎች ራሳቸውን ብቁ እንዲያደርጉና በተለይ ደግሞ በአካባቢ ጥበቃና በግብርናው ዘርፍ ውጤታማ እንዲሆኑ የመንግስት አካል በምን አይነት መልኩ ድጋፍ እያደረገ እንደሆነ ግንዛቤ ለመፍጠር መሆኑን የወጣት ሴቶች ክርስቲያናዊ ማህበር ተወካይ ገሌላ ታፈሰ ለአሻም ተናግረዋል። የምን ወተውተው ነገር አለ ማለት ነው። እንዲሁም ደግሞ ያሳተፍናቸውም አካላት የየራሳቸው የቤት ስራ ስላላቸው ያሳተፍናቸው በአግሮ ኢኮሎጂና በአረንጓዴ ስራ ላይ ስለዚህ በመጀመሪያ ደረጃ የመንግስት አካል ምን እየሰራ ነው በፖሊሲ ደረጃ፣ በአፈጻጸም ደረጃ የሚለውን እንመለከት እና ከዚያ በኋላ ደግሞ በዛኛው በተቃራኒው አቅጣጫ ደግሞ የሲቪክ ማህበራቶች በመወትወት ደረጃ ደግሞ ምን እየሰሩ ነው? በመከታተል ደረጃ ምን እየሰሩ ነው? መረጃን በመሰብሰብ ደረጃ በመተባበር ደረጃ ምን እየሰሩ ነው የሚለውን እንመለከታለን። ግለሰብ ደግሞ አሉ፣ ይሄ ኢንተርፕነርስ የምንላቸው ወጣት ሆነው ሴት ሆነው በተለይ ደግሞ በአረንጓዴ ስራ ላይ የተሰማሩ አሉ። እነሱም ልምዳቸውን እንዲያካፍሉን የምናደርግበት አለን። ወጣቶች ደግሞ አሉ እንግዲህ ዩኒቨርሲቲም እየተሳተፉ ያሉ እኛ ጂፒ ብለን የምንጠራቸው ናቸው።

እነዚህ ወጣቶች ደግሞ የሞትወት አቅማቸውን እንዲያጎለብቱ የመናገርና መብታቸውን ክሌም የማድረግ አቅማቸውን እንዲያጎለብቱ እዚያ አምጥተናቸዋል። ማለት ግብርና ከአካባቢ ጥበቃ ጋር ተቀናጅቶ የሚሰራ ስራ ከመሆኑ ጋር በተገናኘ ወጣቶች በዚህ ዘርፍ በማሳተፍ ተጠቃሚነታቸውን በማሳደግ ውጤታማ ለማድረግ ግብርና ሚኒስተር የአስር አመት እቅድና ፖሊሲ በማውጣት የተለያዩ ስራዎችን እየሰራ መሆኑን የግብርና ሚኒስቴር ተወካይ አብዱል ጀሊል ናስር ተናግረዋል። ትልቁ ያው ግብርና ከዚህ ከአግሮ ኢኮሎጂ ጋር ተያይዞ አጠቃላይ የግብርና ስራ ባህሪውም አግሮ ኢኮሎጂካል ነው። ግብርናና አግሮ ኢኮሎጂ መነጥል አይቻልም። ስለዚህ ግብርና በባህሪው ከሌሎች ከየትኛውም ስራዎች በተለየ መልኩ ግብርና አግሮ ኢኮሎጂ ቤዝድ አድርጎ የሚሰራ ተቋም ነው። ስለዚህ እያንዳንዱ ስራው ከአግሮ ኢኮሎጂ ጋር ተሳስሮ የሚሰራ ተቋም ነው። ግሪን ጆፕ ላይ ደግሞ ግብርና ኢኒሽቲቭን ወስዶ የሚሰራ ትልቅ ተቋም ነው። ከዛ ውጪ ያው ወጣቶች ከዚህ ጋር ያላቸው የወጣቶች ተሳትፎእና ተጠቃሚነት ምን ይመስላል የሚለውን ነው ዛሬ ደግሞ ለማየት የሞከር ነው። በተለይ ግብርና እዚህ ክላይሜት ስማርት አግሪካልቸር ነው የሚከተለው አጠቃላይ ፖሊሲውም የአስራ ዓመት እቅዱም ስትራቴጂዎቹም አጠቃላይ የሚያጠነጥኑት የዚህ የክላይሜት ስማርት አግሪካልቸር ላይ ነው ግብርና ቤዝ አድርጎ የሚሰራውና ከዛ አንጻር ግን ወጣቶች ሚናቸው ምንድን ነው? የወጣቶች ተሳትፎ ምንድን ነው? ተጠቃሚነታቸውስ ምንድን ነው? የሚለውን ነገር ነው ዛሬ ይበልጥ ለማሳየት የሞከር ነውና ወጣቶች በስፋት በዚህ ዘርፍ ላይ ከክህሎትና ከእውቀት ጋር የተገናኙ ችግሮች የሚስተዋልባቸው መሆኑን ያነሱት አብዱል ጀሊል ሚኒስተሩ ይህንን ችግር በመፍታት በቀጣይ በአረንጓዴ ልማት ዘርፍ ከሰባት መቶ ሺህ በላይ ለሚሆኑ ወጣቶች የስራ እድል ለመፍጠር እቅድ መያዙን ማብራር ተዋል። ወጣቶች አጠቃላይ በአንዳንድ በተለይ ከክህሎት ጋር ከእውቀት ጋር ተያይዞ ያላቸው ግንዛቤም ከዚህ ከአግሪኮሎጂ ጋር ተያይዞ በተለይ አግሪኮሎጂ ላይ ያላቸው በዚህ ግሪንጆፕ ላይ ቅድ ለምን እንዳስቀምጥኩት በአጠቃላይ የስራ ድል ይፈጠራል ተብሎ የሚታሰበው ግሪን ጆብ ላይ ቅድም ሳስቀምጥም ወደ 700 ሺህ ዜጎች አጠቃላይ ግሪን ጆብ ላይ የስራ ድል ይፈጠራል ተብሎ ነው የሚቀመጠው። 337 ሺህ ደግሞ ክላይሜት ስማርት አግሪካልቸር ላይ በዚህ በሱ ላይ የስራ ድል ይፈጠራል ተብሎ የሚታሰብ ነው እና ግብርና በ10 ዓመት እቅድ ውስጥ ወደ 13 ሚሊዮን ዜጎችን የስራ ድል ለመፍጠር በቅድ ይዞ እየሰራ ያለው እና በየአመቱ 1.3 ሚሊዮን ዜጎችን የስራ ድል ለመፍጠር አቅዶ እየሰራ ያለ ትልቅ ተቋም ነው እና ከዚህ አንጻር ወጣቶች በተለይ የአግሮ ኢኮሎጂ ፓርቱ ላይ ምንድን ነው የነሱ ሚና? አግሮ ኢኮሎጂ ስትራቴጂ ናሽናል አግሮ ኢኮሎጂ ስትራቴጂ አለ። ግብርና ደግሞ የራሱ የሆነ አግሪካልቸራል ኤክስቴንሽን የዚህ የአግሮ ኢኮሎጂ ኤክስቴንሽን ማንዋል አለው፣ ማሰልጠኛ ማንዋል አለው። ግብርና አግሮ ኢኮሎጂ ኤክስቴንሽን ማንዋል አለው እና እዛ ጋር ስታዩ ወጣቶች ያላቸው እንትን የክህሎት ጋር በጣም ዝቅተኛ ስለሆነ እንደ ሀገር እዛ ከላይ ያላቸው አግሮ ኢኮሎጂ ፓርት ላይ ያላቸው ሳትፏቸውም ዝቅተኛ ነው። ሳትፏቸው ዝቅተኛ ከሆነ ተጠቃሚነታቸውም ዝቅተኛ ነው። ትልቁ ችግር ደግሞ የክህሎት የእውቀት እዛ ከላይ ያለው ናቸው ደካማ ስለሆነ ነው። በግብርናው ዘርፍ የሚታዩ ተግዳሮቶች ከተለያዩ ተቋማት ጋር በጋራ የመስራት ችግር የሚስተዋሉ መሆኑን ያነሱት አብዱል ጀሊል ከተለያዩ ተባባሪ አካላት ጋር በመሆን ለመስራት እየተሞከረ መሆኑንም ተናግረዋል። የወጣት ሴቶች ክርስቲያናዊ ማህበር ወጣቶች በተለያዩ ሀገራዊ እንቅስቃሴዎች ላይ ተሳታፊ እንዲሆኑና በሀገራዊ ጉዳዮች ላይ ለማሳተፍ መንገዶችን ከመፍጠር አንጻር በርካታ ስራዎች እየተሰሩ መሆኑን ገሊላ ታፈስ አብራርተዋል። ወሴክማ በራሱ ለብዙ አመታቶች ወጣቶችን በማብቃት ደረጃ በማስተማር ደረጃ ሲሰራ ቆይቷል። ከዛም ባሻገር ደግሞ ወጣቶች እንዲናገሩ አንዳንድ ጊዜ ድልድይ መሆን ያስፈልጋል። አንዳንድ ጊዜ ደግሞ ስፔሶችን ወይም ደግሞ ምህዳሮችን መፍጠር ያስፈልጋል። እንግዲህ ከአክሽኔድ ጋር በመተባበር ወሴክማ ይሄ ጂፒ የምንለው ግሎባል ፕላትፎርም የምንለውን ኔትወርክ በተለያየ መልኩ ሲያበለጸቅ ቆይቷል። ይሄ ኔትወርክ እንግዲህ በጣም ብዙ ወጣቶች ያሉበት ሴቶችንም ወንዶችንም ያካተተ ለተለያየ ማህበረሰብ ክፍል የመጡ ወጣቶች የተለያየ ሀሳብ የሚያሸራሽሩበት፣ አቅማቸውን የሚያጎለብቱበት፣ የሚደራጁበት የሚደራጁት ደግሞ ቅድም እንዳል ነው በተለያዩ የማህበራዊ ፍትህ ጉዳዮች ላይ የአቅም ግንባታ ጉዳዮች ላይ መብታቸውን የሚጠይቁበት ኔትወርክ ነው። የስልጠናው ተሳታፊ የሆኑት ወጣት መሀሌት ነጋሽ ወጣቶች በግብርና በአካባቢ ጥበቃና በአረንጓዴ ልማት ዘርፍ እንዲሳተፉና ና ውጤታማ እንዲሆኑ ራሳቸውን እንዲቀይሩ ስልጠናው የሚያግዝ መሆኑን ተናግረዋል። እንደ ሀገርም በኤስዲጂም ላይ ብንመለከት ሞር ይሄ ኦርጋኒክ ወደ ነገር ነው እንድንመለስ የሚፈለገው ና ከዚህም አንጻር ግሪን ጆቦች ላይ ወጣቶች ተሳታፊ እንዲሆኑ በዛ ምልክ ደግሞ ከኢንቫይሮንመንትን እየጠቀሙ ለራሳቸውም ደግሞ ፕሮፊት የሚያረጉበትን መንገድ እንዳለ ከነበረን ሴሽን እየተገንዘብ ያለው። በመድረኩ በግብርናው ዘርፍ የተሰማሩ ወጣቶች በእውቀትና ዘመናዊ የግብርና ክህሎቶችን እንዲያጎለብቱ በማድረግ ውጤታማ ስራዎች እየተሰራ መሆኑን ተጠቁሟል። ተመልካቻችን ለዛሬ እለተ ማክሰኞ ግንቦት 19/2017 ዓ.ም ያጠናቀርናቸው የምሽት ዜናዎቻችን ከመጠናቀቃቸው በፊት ርዕሰ ጉዳዮቹን እናስታውሳችሁ። የኢትዮጵያ ብሔራዊ ባንክ አዲስ መመሪያ የባንኮችን ችግር በቀላሉ የሚቀርፍ ነው ተባለ። በሀገር አቀፍ ደረጃ ለሚካሄደው የመጅሊስ ምርጫ አስፈጻሚዎች የግንዛቤ ማስጨበጫና የምርጫ ምዝገባ ማስጀመሪያ መርሃ ግብር ተካሄደም። የአዲስ አበባ ከተማ እሳት አደጋ ስራ አመራር ኮሚሽን የክረምት ወራት ቅድመ ጥንቃቄ ዝግጅት እያደረኩ ነው አለም። ከውጭ የምዕራብ ዓለም ሚዲያዎች የሩሲያና ዩክሬን ባለስልጣናት ንግግሮችን እንደ ውድቀት በመመልከት ባልተገባ መንገድ ዘግበዋል በሚል ተተቹ። በአሸባሪነት የተፈረጀው የቦኮሀራም አማጺ ቡድን ለናይጄሪያ ስጋት ሆኖ መቀጠሉ ተነገረም። የኤም 23 አማጺ ቡድን በምስራቃዊት አዊት ዴሞክራቲክ ሪፐብሊክ ኮንጎ የጦር ወንጀሎችን ፈጽሟል የሚል ክስ ቀረበበት። ለዛሬ ለተማክሰኞ ግንቦት 19 2017 ዓ.ም ያጠናቀርናቸው የአሻም የምሽት ዜናዎቻችን ቀደም ሲል የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ እያመሰገንን ተረኛ አሳላፊ አዲስ እንግዳ ሰው ነበርኩኝ። ከአሻም ቴሌቪዥን የሚተላለፉ አዳዲስና ወቅታዊ መረጃዎቻችንን ለማግኘት ሁሉንም የማህበራዊ ትስስር ገጾቻችንን ማለትም ፌስቡክ፣ ቴሌግራም፣ ዩቲዩብ እና ቲክቶክ ላይክ፣ ፎሎ፣ ሼር በማድረግ ማግኘት እንደምትችሉ የጠቆምን የዛሬውን አበቃው። አሻም ለሁላችን።